ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ልድረሳችሁ እያልን የጥቅምት 19 ቀን 2018 ዓ.ም ምረት የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመንና እናስደምጣችኋለን። ጎጃም ላይ ፋኖ ታላቅ ድል ተቀዳጅቷል። በጎጃሙ ተጋድሎ በአንድ ዘመቻ ብቻ ከ25 በላይ የብልጽ የብልጽግናው ሠራዊት ከጥቅሙ ውጪ ሲሆን በፋኖ በኩል ደግሞ የትጥቅና የተተኳሽ አቅርቦትን በብዛት ማግኘት ችሏል። የጎጃሙ ተጋድሎ ዝርዝር መረጃው በቀዳሚነት የሚደመጥ የግንባር መረጃችን ነው። የሱዳን ኮሪደሩ ትንቅንቅ አሁንም በከፍተኛ የፋኖ ድል ቀጥሎ አምሽቷል። እስከ ምሽቱ 12 ሰዓት በተደረገው የቋራው ተጋድሎ ብልጽግና 110 ሰራዊቱን በሞትና በጉዳት ሲነጠቅ ሃያዎቹን ደግሞ ፋኖ በእጁ አስገብቷቸዋል። የኮሪደሩን ውጊያ በዜናችን የምሰሙት ሌላው የግንባር መረጃችን ነው የ የህወሓት የክፋት እጅ ዛሬም አልተመለሰም። በየቀኑ ጠመንጃ ሲወለውል የሚውለው ይህ የጦርነት ሱሰኛ ቡድን በቀጣዮቹ ቀናት ወደ ወልቃይቱ ውጊያ ለመክፈት ማሰቡ ታውቋል። ወታደራዊ መረጃውን በዝርዝር እናስደምጣችኋለን። የብልጽግናው ገመና ማለቂያ የሌለው ሆኖ ቀጥሏል። ዓለም የብልጽግናውን ገመና በነጻነት እየኮመኮመ ሲዝናና፣ እኛ ዜጎቹ ደግሞ ጥፍራችን ውስጥ መደበቂያ ቦታ እየፈለግን ነው። የዓለም አቀፉን ተቋም አስደንጋጭ ሪፖርት ዜናችን በዝርዝር ያስደምጣችኋል ላይ ፖለቲካውን ለመስራት ሁሉም የአቅሙን እየተፍጨረጨረ ነው። የሰሜን ኦሮሚያ ፕሮጀክት አንቀሳቃሽ ቅጅታም ቡድን የደቡብ ትግራይ ተስፋፊው ህልመኛ ህዋትም ሆነ ሌላኛው የትሮይ ፈረስ የሆነው ቡድን ወሎ ላይ ሁሉም ጉልቻቸውን ጥደው ፖለቲካውን እያማሰሉ ነው። ይህን ሴራ የተረዳው በታላቁ አርበኛ ኮሎኔል ፈንታው ሟባ የሚመራው የአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ በጉዳዩ ዙሪያ ምን እየሰራ እንደሆነ ተናግሯል። የፋኖ መሪው ለጣና ቴሌቪዥን የሰጠው ማብራሪያ በዜናችን እናቀርብላችኋለን። ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው። የምሽት ዜናችን ከዚህ ሰዓት ጀምሮ ለእናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በጎጃም ድል ተቀዳጅም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ቀን ተፍታ ንጉሴ ክፍለ ጦር በብልጽግናው ሠራዊት ላይ ሰዋዊና ቁሳዊ ኪሳራ ያደረሰበትን ብርቱ ውጊያ ያደረገም፣ ተደጋጋሚ ወታደራዊ ድሎችና ህዝባዊ ውይይቶችን እያካሄደ ያለው አፋባ አጼ ቴዎድሮስ ላሰሳ በወጣው የአገዛዙ ሰራዊት ላይ በከፈተው የተቀናጀ ጥቃት በርካታ የአድማ በተናና የምንሻ አባላት ሙትና ቁስለኛ ሲሆኑ 23 የነፍስ ወከፍ መሣሪያዎችና ከ2000 በላይ ተተኳሾች በፋኖች መግባታቸው ታውቋል። ከምስራቅ ጎጃም ዞን ደጀን ወረዳ ተነስቶ ቆቋ ወደሚባል ቦታ ላሰሳ በወጣው የአገዛዙ ሠራዊት ላይ ፋኖ ባደረሰው የደፈጣ ጥቃት የአገዛዙ ጥምር ኃይል በደረሰበት ከፍተኛ ምት ከአስራ ሁለት በላይ እርምጃ የተወሰደባቸው ሲሆን አስራ አራቱ ከባድ ጉዳት አስተናግደዋል ተብሏል። በዚህ የደፈጣ ጥቃት በርካታ ቁጥር ያለው የብልጽግናው ሠራዊት ሻምበል መሪ የነበረም እርምጃ እንደተወሰደበት ለማረጋገጥ ተችሏል። ወደ ቆቋ ቀበሌ ያቀናው የአገዛዙ ሠራዊት የተጣለበት እንደፈጣ ለመመከት ከባድ መሣሪያዎችን ቢያስነጭፍም ነጭፈም በመጨረሻም በፋኖ ብርቱ ምት አስተናግዶ መቋቋም ሲያቅተው ሞትና ቁስለኛውን ሰብስቦ ወደ መጣበት መመለሱን የገለጹት ምንጮቻችን ሆኖም በከባድ መሳሪያ ተኩስ የሁለት አርሶ አደሮች መኖሪያ ቤት ወድሟል ሲሉ ተናግረዋል። በዛሬ ሁለት በአገዛዙ ሠራዊት ላይ ከባድ ጥቃትን በመፈጸም በርካታ የጠላትን ሠራዊት ሞትና ቁስለኛ ያደረገው ቀኝጌታ ይፍታ ንጉሥ የክፍለ ጦር ሰባት የስርዓቱ ጥምር ጦር አባላትን በቁጥጥር ስር የዋለ ሲሆን ዘጠኝ የምልሻ አባላት ደግሞ ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ለጣና ቴሌቪዥን የደረሰው የግንባር መረጃ ያመለክታል። የመረጃ ምንጮቻችን አክለውም በተለይም ከዚህ በፊት የባዴን ትዕዛዝ ተቀብለው በፋኖ ቤተሰብ ላይ ስቃይና እንግልት ሲያደርሱ የነበሩ የሚሊሻ አባላት የማያዳግም እርምጃ እንደተወሰደባቸው ሲገልጹ፣ ደጀን ከተማ አቅራቢያ መሽጎ የነበረው የአገዛዙ ጥምር ጦር ወደ ስፍራው ተጨማሪ ኃይል የላከ ቢሆንም ቀድሞ ገብቶ የነበረው ኃይል ተመትቶ መመለሱ፣ አስከሬና ቁስለኛ ለመቀበል ብቻ እንደደረሰ ታውቋል። የጣና ቴሌቪዥን የመረጃ ምንጮች እንደገለጹት ደጀን ወረዳ በርካታ ንጹሃን በብልጽግናው አመራሮች ትዕዛዝ እየታፈኑ ወዳልታወቀ ስፍራ እየተወሰዱ እንደነበር ገልጸው፣ ዛሬም በገጠራማው ክፍል ብርቱ ጉዳት ሲደርስበት የከተማው ነዋሪዎችን የፋኖ የመረጃም ጭናቹ በማለት እስውር እያፈሰ እንደሆነ ተናግረዋል። በተያዘ ዜና የአማራ ፋኖ ብሔራሃይል አጼ ቴዎድሮስ ዝ ለሶስት ወራት ያሰለጠናቸውን እግረኛ ስራዊት ማስመረቁን አስታውቋል። በምርቃ ስነ የተገኘው የፋኖ መሪ ትጥቁን ከብልጽግናው ስራዊት ስንቁን ደግሞ ከህዝብ አድርጎ ተጋድሎ እያደረገ ያለው የአማራ ፋኖ የሰው ኃይሉና መሳሪያውን እያዘመነ መጥቷል ብሏል። በተለይም አዳዲስ ምልምል ሰራዊት በሁሉም ቀጠና የማስመረቁ ውጤት ፋኖ ሰፊ ቀጠና ይዞ እያስተዳደረ መሆኑን የሚያሳይ ነው ሲል የ ፋኖ መሪው ተናግሯል። አንድ መቶ አስር የብልጽግናው ሰራዊት ከጥቅም ውጭ ሆነ። የአማራ ፋኖ የተጋር ሎሎ በታላቅ ድል ታጅቦ እንደቀጠለ ሲሆን የሁለት እዝ ሁለት ክፍለ ጦሮች በቅንጅት ያካሄዱት ውጊያ አንድ መቶ አስር የብልጽግና ሰራዊት ሞትና ቁስለኛ መሆኑን የፋኖ ቃል አቀባዮች ገለጹ። ተከታታይ ውጊያ እየተካሄደበት ያለው የሱዳኑ ኮሪደር ከትናንት እስከ ዛሬ አመሻሽ ድረስ በቋራ አውራጃ ብርቱ ውጊያ እየተካሄደ ሲሆን የአፋ ባ ደጃዝማች በላይ ዘለቀ እዝ ቋራ ኦሜላ ክፍለ ጦርና የአፋድ ጎንደር ጠቅላይ ግዛት እዝ በጋራ ያካሄዱ

ስልሳ የብልጽግናው ሰራዊት እርምጃ ተወስዶበታል ከዚህ በተጨማሪም አርባ ስምንት የሠራዊቱ አባላት ከባድ ጉዳት የደረሰባቸው ሲሆን ከአስር በላይ የሚሆኑት ደግሞ እጃቸውን ለፋኖ ሰጥተዋል በደለጎ ቋራ የተካሄደው ውጊያ ከአጸደ ማርያም እስከ ሻውራ የዘለቀ ሲሆን ሦስት የወረዳው አምቡላንሶች በቋሚነት የተጎዳ የብልጽግናን ሰራዊት ሲያመላልሱ ያመሹ ሲሆን ሁለት በሸራ የተሸፈኑ ኦራሎች ደግሞ የተሰዋ የብልጽግናን ወታደር ወደ ከተማ መውሰዳቸውን የአይነማኞች ተናግረዋል አሁንም ድረስ ውጊያው እንደቀጠለ መሆኑን የገለጹት የጣናት ቴሌቪዥን ምንጮች የጎንደር ቀጠና የፋኖ መሪዎች አንድነት ጉዟቸውን በስኬታማነት መልኩ እየመሩ መሆኑን ተከትሎ በታጋዩ መካከል የተፈጠረው የውጊያ ተነሳሽነት ለብልጽግናው ሰራዊት ከባድ ፈተና ሆኖበታል። በተከታታይ አስር ቀናት የፈጀው የመተማ ቋራና አርማጮ ቀጠና ተጋድሎ በሁሉም የውጊያ ግንባሮች ፋኖ ድል በማድረግ የውጊያ አቅሙን አሳይተዋል። ይህ በእንዲህ እንዳለ በብልጽግናው ሥርዓት ላይ ከባድ ፈተና የደቀነው ሌላው የፋኖ ግንባር ለንደን ፋኖ ሲሆን በትናንትናው የፓርላማው ውሎ የብልጽግናው ሊቀመንበር የለንደን ፋኖን በተመለከተ የተለመደ የዘለፋ መግለጫ መስጠታቸው ይታወሳል። ለንደን ላይ ጥቂት ኢትዮጵያውያንና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፈቶ ነበር እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መውጣታቸውን እያመሰገንኩ ንግግሩ መጀመሪያ ግን በእናንተ ቤት በተጀመሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ? ማለት ትፈልጋለሁ። እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ ይህን የብልጽግናው ሊቀመንበር አማራ ጠል ንግግር አስመልክቶ ለንደን ፋኖ ለዝግጅት ክፍላችን በላከው መግለጫ የአማራ ሕዝብ ህልውናው እና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲል ገልጿል። መግለጫው ሀሳቡን ሲቀጥልም ለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ በዛሬው እለት በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው በለንደን ስለ ተካሄደው የኢትዮጵያ የምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ይገልጻል። የጠቅላይ ሚኒስትሩ ንግግር የተቃውሞ አላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ብሏል። የብልጽግናው የምክክር ኮሚሽን ለንደን ላይ ብርቱ ተቃውሞ እንደገጠመው አይዘነጋም። ያንን አስመልክቶ የብልጽግናው ሊቀመንበር በሰጡት ማብራሪያ ጥቂት ኢትዮጵያውያንና በርካታ ኤርትራውያን ያደረጉት ተቃውሞ ነው ብለው መናገራቸውን አስመልክቶ ለንደን ፋኖ በሰጠው ምላሽ የራሱን ዜጋ በአደባባይ መካር ነው ብሏል። የለንደን ፋኖ መግለጫ አክሎም ጠቅላይ ሚኒስተሩ የራሱን ዜጎች አላውቃቸውም፣ የሌላ ሀገር ዜጎች ናቸው በማለት እጅግ አሳፋሪ ክደት የፈጸመ መሆኑን በአንክሮት እናሳውቃለን። በመሆኑም የጠቅላይ ሚኒስተሩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን። የአማራ ህዝብ ህሉናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም። በአማራ ህዝብ ላይ የተካሄደ ያለው ጦርነት እስኪቆም፣ የጅምላ ጨፍጨፋው ፍጻሜ እስኪረጋገጥ፣ እንዲሁም በአማራ ብላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝቡ ድምፅ መሆኑን ይቀጥላል ሲል በብልጽግናው ሊቀመንበር የቀረበበትን ውንጀላ በመቃወምና የትግል መዳረሻ ግቡንም በማስመር አስታውቋል። በወልቃይት ጦርነት ሊከፈት እንደሚችል ተገለጸ። ህዋት በቀጣይ ሳምንታት በወልቃይት በኩል ውጊያ ሊከፈት እንደሚችል የተለያዩ ወታደራዊ ምንጮች ገለጹ። በተለይም ሱዳን የገባውና ለአምስት ዓመታት በሱዳን ሲሰለጥን የቆየው ሳምረ የሚባለው ኃይል በሱዳን በኩል ጥቃት ሊከፈት እንደሚችል ወታደራዊ ምንጮች ተናግረዋል። በፕሪቶሪያ ስምምነትና በተፈናቃይ ስም እየማለና እየተገዘተም የወልቃይትን ጠገዴን አማራ መልሶ ባርነት ውስጥ ለማስገባት ሁሉንም አማራጭ እየተጠቀመ ያለው ህዋት አሁንም የሚያደርገውን የጦርነት ወራ ዝግጅት አጠናክሮ መቀጠሉ ታውቋል። ይህን የህዋትን እንቅስቃሴ አስመልክቶ አስተያየት የሰጡት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ህዋትና ሰላም ጠበኞች ናቸው፣ ህዋት ወደ ጦርነት ሊገባ እንደሚችል የሚጠበቅ ነው፣ ነገር ግን እጁን አጣጥፎ የሚጠብቀው ህዝብ የለም ብለዋል። ወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሪ የሆኑት አቶ ክብረአብ የህዋት የጦርነት እቅድን በተመለከተ አዲስ መረጃ በማህበራዊ ትስስር ገጻቸው አሰራጅተዋል። በእቅዱ መሰረትም ህዋት ከውጫዊና ውስጣዊ አጋሮች ጋር በመናበብ በህዳር ወር ውጊያ ለመክፈት እቅድ ማውጣት ታውቋል። ህዋት የፕሪቶሪያ ስምምነት ለ ጥቁር ማሰልጠኛ ለዲፕሎማሲ ማጠናከሪያው ውስጣዊና ውጫዊ አጋሮችን መፈለጊያ ጊዜ መግሻ እንደተጠቀመበት የሚገልጹት የጣና ቴሌቪዥን ምንጮች። ዘኢኮኖሚስት መጽሔት በበኩሉ ደግሞ ከሳምንታት በፊት በወልቃይት አዲስ ውጊያ ሊቀሰቀስ ይችላል ሲል ዘግቦ ነበር። የህዋቱ ዲፕሎማት ፍሳ አስገዶም ሀሳባቸውን ሲያቀርቡ የፌደራል መንግስት ሉዓላዊ ግዛታችንን በሰላም ይመልስልናል ብሎ ማሰብ የዋህነት ነው። አይመልስድንም። ለምን ሌላ አማራጮችን አንጠቀምም? እርግጥ ሉዓላዊ መሬታችንን በኃይል ወይም ደግሞ በጉልበት እንዳናስመልስ የፕሪቶሪያው ስምምነት እንደሚከለክል እናውቃለሁ ከዚህ ሁሉ ግን የፌደራል መንግስት የፕሪቶሪያ ስምምነት አፍርሶታል ብለን ለዓለም የማናሳውቅበትና የማናወጅበት ምክንያት ምንድነው? ሲሉ የህወሓቱ መሪ ደብረጽዮን ግብረ ሚካኤል በመሩት የዙም ስብሰባ ላይ መናገራቸው ይታወሳል። አስቀድሞም ለጦርነት ሲዘጋጅ የከረመው ህወሓት ውጊውን በሁመራ በኩል ሊያደርግ እንደሚችል የሚናገሩት የጣና ቴሌቪዥን ምንጮች ውጊው በሁመራ በኩል ሊፈነዳ ይችላል ብለዋል። በዚህ በተከታታይ እየወጡ ያሉ ወታዳዊ መረጃዎች እየወጡ እንደሚጠቁሙት ጦርነቱ አይቀሬ መሆኑን ይናገራሉ። በዚህ ጉዳይ መረጃውን በማህበራዊ ስርገጻቸው ያጋሩት በአማራ ክልል የወልቃይት ተገደ ሴቱ የምንሻ ጽህፈት ቤት አላፊ አቶ ክብር አብ ህዋት በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እያደረገ ስለመሆኑ መረጃው ደርሶናል ብለዋል። የምንሻ ጽፈት ቤት አላፊ አክለውም ህዋት በመጭወር ማለትም ህዳር ወር ወልቃይ ጠገዴን በኃይል ለመውረድ ተዘጋጅቷል። የነጀታቸው ረዳን የተፈናቃይ አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወርድ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነውን ትግል ዳር ማድረስ አለብን ሲሉ ህዝቡን በንቃትና በተጠንቀቅ እንዲቆም መመሪያ ወርደዋል። የዞኑ ዋና አስተዳዳሪ አቶ አሸቴ ደምለው በዚህ ጉዳይ በሰጡት አስተያየት ለሰላም እስከ መጨረሻው ሰዓት ድረስ እንጠብቃለን፣ ነገር ግን ጦርነት መርጦ የሚመጣ ከሆነም እጁን አጣጥፎ የሚጠብቀው ወልቃየት የለም ሲሉም መናገራቸው ይታወሳል። ወልቃየት ጥቃት ሊከፍት ይችላል የተባለው ኃይል ከዚህ በፊት ማይካድራ ላይ ንጹሐን ጨፍጭፎ ወደ ሱዳን እየኮበለለው ሳምሪ ወይም በአሁኑ ስያሜው አርሚ ሰባት ተብሎ የሚጠራው ታጣቂ ቡድን ነው። ይህ ታጣቂ ቡድን ሱዳን ተቀምጦ በጀነራል ሙዘይ የሚመራ ሲሆን ባሳለፍነው ሳምንት የኮማንዶ ኃይል በሸረግና ማስመረቁን የተለያዩ ሚዲያዎች በዘገባቸው ጠቅሰዋል። ህወሓት በሱዳን የከረመውን አርሚ ሰባት ተብሎ የሚጠራውን ቡድን ባል ቡርሃን በቅጥረኝነት ቡርሃን እንዲዋጋ በማድረግ ራሱን በሎጂስቲክና በትጥቅ እንዲያጠናክር ሲያደርግ መክረሙንም መዘገባችን ይታወሳል። ሌላ አስደንጋጭ ዓለም አቀፍ ሪፖርት ወጣም። የብልጽግናው አገዛዝ ገመና የሚያጋልጡ ዓለም አቀፍ ሪፖርቶች በተከታታይ እየወጡ ሲሆን ዛሬ ደግሞ ሌላ አስደንጋጭ ሪፖርት ይፋ ሆኗል። በዓለም አቀፉ የፍትህ ፕሮጀክት ወልድ ጀስቲስ ፕሮጀክት የ205 ሪፖርት ትናንት ይፋ ሲሆን ኢትዮጵያን የህግ የበላይነት የማይከበርባት ሀገር ናት ሲል የብልጽግናውን አገዛዝ ሕገወጥነት አጋልጧል። ተቋሙ ይፋ ባደረገው ሪፖርቱ የ143 ሀገራትን ናሙና በመወሰድ ጥናቱን ያቀረበ ሲሆን ኢትዮጵያ 132ኛ ደረጃ ላይ እንደምትገኝ አረጋግጧል። ይህ ደረጃ ከአፍሪካ ለጥናቱ ከተመረጡት ሰላሳ አራት ሀገራት መካከል ኢትዮጵያ መቅደም የቻለችው አራት ሀገራትን ብቻ መሆኑን ገልጾ ሞዛምቢክና ሱዳንን ጨምሮ አራት ሀገራት ከኢትዮጵያ የባሰ ሕገወጥነት የሰፈነባቸው ሀገራት መሆናቸውን አስታውቋል። ኢትዮጵያን በተመለከተ በተሰናደው የአራት ገጽ ሪፖርት ላይም ከዓለም የመጨረሻውን ደረጃ የያዙት ሀገራት ቬንዙዌላ፣ ሃይቲ፣ አፍጋኒስታን፣ ካምዲያና ኒካራጓዋ ናቸው። ኢትዮጵያ የተቀላቀለችው ይህን ጎራ መሆኑን ልብ ይላል። የሀገራት የኑሮ ዋስትናም ሆነ የዜጎች ብል የሚረጋገጠው በህግ የበላይነት ነው የሚለው ሪፖርቱ ኢትዮጵያ በዚህ ደረጃ የህግ የበላይነት ባለማክበር በየጊዜው እየባሰባት መሆኑን ገልጿል። ለአብነት ያህልም ባለፈው ዓመት ከነበረችበት ዝቅተኛ ደረጃ የበለጠ በማሽቆልቆል ዘንድሮ በ2 ነጥብ 4 በመቶ ቀንሶ ታይቷል። የህግ የበላይነት የማይከበርባት ሀገር ዜጎች ኑሮ ዋስትና ከመቼውም በላይ አሳሳቢ መሆኑ የሚታወቅ ነው። ይህን ተከትሎም በዓለም ላይ ዝቅተኛ ገቢ ካላቸው ሀገራት መካከል ኢትዮጵያ ግንባር ቀደም ሆና ተገኝታለች። በዓለም ላይ ከሚገኙ 16 አሳሳቢ ደረጃ ላይ ከተቀመጡ አገራት መካከል ኢትዮጵያ 13ኛ ደረጃ ላይ ተቀምጣለች። ይህም የሆነበት ዋናው ምክንያት በአገሪቱ የተፈጠረው ጦርነት የማምረቻ ተቋማት መዘጋታቸው ጦርነቱ የሀገሪቱን ሀብትና አምራች ኃይል ቀርጥፎ መብላቱ፣ የመንግስት ገንዘብ አባካይነት፣ ከፍተኛ ብድር፣ ሙስናና የዜጎች በአገራቸው ተረጋግተው መስራት የሚችሉበት በር ስለተዘጋ በመሰደዳቸው የሚሉት ምክንያቶች ይጠቀሳሉ። በሀገሪቱ ለአምስት ተከታታይ ዓመታት የተካሄደው ጦርነት አሁንም ቀጣይ እንደሚሆን የብልጽግናው አገዛዝ ማሳወቁን ተከትሎ የአምራች ተቋማት እየተዳከሙ መሄዳቸው ቀጣይ እንደሚሆንም ይጠበቃል። የሲቪክ ማህበሩም የበለጠ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ በመሄዱም የሚጠበቅ ነው። ይህ መሆኑ ደግሞ አገሪቱ አሁን ካለችበት በከፋ መልኩ አሳሳቢ እንደምትሆን ሪፖርቱ ትንቢዩን አስቀምጧል። ኢትዮጵያ በተለይ ሀሳብን በነጻነት በመግለጽ በመሰብሰብ ነፃነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛውን ውጤት አስመዝገቧን የዓለም አቀፉ ፍትህ ፕሮጀክት ሪፖርት አጋልጧል። እንደ ጣና ቴሌቪዥን ምንጮች በዚህ ሰዓት ኢትዮጵያ ውስጥ ከሚገኙ ጋዜጠኞች መካከል 27 በመቶ የሚሆኑት ባለፉት ሰባት አመታት አንድ ጊዜም ወይም ከዛ በላይ በእስር ቤት ገብተው የወጡ ናቸው። አንዳንዶቹ ደግሞ ከስርም ባለፈ አፈና እና ድብደባ የተፈጸመባቸው ናቸው። በዚህ ወቅትም ከአስር በላይ ጋዜጠኞች በእስር ላይ ሲሆኑ ከአምሳ በላይ ጋዜጠኞች ደግሞ አገር ለቀው ተሰደዋል። በኢትዮጵያ ያለው የሰብአዊ መብትና ሀሳብን በነጻነት የመግለጽ መብት አያያዝ በአስከፊ ሁኔታ ላይ እንደሚገኝ የበቂ ማሳያ መሆኑን የፖለቲካ ተንታኞቹ ይናገራሉ። ወሎን ከአማራ ለመነጠል የሚሰራውን ኃይል እየመከትን ነው። አርበኛ እያሱ የብልጽግናው አገዛዝና ሌሎች ጸረ አማራ የፖለቲካ ኃይሎች ወሎ ቤት አማራ ላይ የከፈቱትን ሸፍጥ በመረዳት እሱን በመከላከል ላይ ተጠምደን ቆይተናል ሲል የአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ አርበኛ እያሱ አበራ ተናገረም። አርበኛ እያሱ አበራ ከጣና ቴሌቪዥን ጋር በነበረው ቃለ ምልልስ እንደገለጸ ወሎ ቤት አማራን በተለያየ መንገድ ከአማራ ላይ ለመነጠል ብዙ ስራዎች እየተሰሩ መሆኑን አስታውሶ በተለይም በብል

የጀመሩት አደገኛ አካሄድ መላው የአማራ ህዝብ ሊያውቀውና ምላሽ ሊሰጥበት እንደሚገባ ተናግሯል። ይህ ኃይል ከውስጥ ስውር ሴራውን ባለፈ በግልጽ የፓርቲ መዋቅር ይዞ የመጣ ኃይል መሆኑንም አስታውሷል። ወሎን በሌላ መልኩ እንዲታይ የሚሰሩ ቡድኖችንና ግለሰቦችን ለመመከት ህዝባችንን በሚመጥን መልኩ የህዝቡ ውይይት ስናካሄድ ቆይተናል ሲል የሚናገረው አርበኛ እያሱ አበራ ወሎን ከአማራ ለመለየት የሚሰራ ኃይል የመኖሩን ያህል ወሎን ለሌላ ኃይል አሳልፎ ለመስጠት የሚሰራም ኃይል አለ። ተላላኪውንም ሴረኛውንም ወይም ከህዝባችን ጋር ሆነን እኩል እየተጋፈጠን ነው ብሏል። የወሎ ቤተ አማራ ጠቅላይ ግዛት ዝ የፖለቲካ ዘርፍ ኃላፊው ስለዙ አሁናዊ ቁመና ሲናገርም መሬት ላይ ህዝብ በሚረዳው መልኩ የአደረጃጀት ስራዎችን እየሰራና ህዝብንም እያወያየ በወታደራዊም ሆነ በፖለቲካው መስክ ጠንካራ ስራዎችን እየሰራ ነው ሲል ገልጾታል። አርበኛ እያሱ አበራ አክሎም ለበርካታ ቀናት ከሚዲያ የጠፉበትን ምክንያት አስመልክቶ ሲናገርም ሚዲያ ላይ ጠፋን እንጂ የምንታገለለት ህዝብ የሚፈልገውን ወታደራዊና ድርጅታዊ ስራዎችን እየሰራን ነው በተለይ አንድነትን በተመለከተ ሥራዎችን እየሠራን ሲሆን ለአገራዊ ድልና ሥርዓታዊ ለውጥ ማምጣት የሚያስችለንን ሥራ እየሠራን ነው ብሏል። አርበኛ እያሱ አበራ ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ተከታትለን እንመለስ። እሺ፣ አመሰግናለሁኝ በጣም ነው የሚስጠጣመው ለጋበዛችሁ ማመሰግ ነው። እንግዲህ ከአማራ ፋኖ ሕዝባዊ ድርጅት ወሎቤት አማራ ጠቅላይ ግዛትን ከተመሰረተ ጀምሮ ጠንካራ ስራዎችን እየሰራ ይገኛል። ተሽግግቱም እንደ እዛችንም አጠቃላይ ኃላፊነት በተሞላ መንገድ ነገ ሊሆን የሚችለውን በመገመት ለዛም ደግሞ መፍትሄ በማስቀመጥ ጠንካራ ስራዎችን እየሰራ ይገኛል። እዛችን ከዚህ ጋር ተገናኝቶ በወታደሩም ጠንካራ ወታደር መሪ እንደመኖሩ ከተለያየ ቦታም ላይ ያለው ሀይል እየተሰባሰበ ግልጽና ታማኝ ታጋይ መሆናችንን እዙ መመሪያዎችን ተከትሎ መመሪያዎችን መርህ ተከትሎ የሚሰራ በመሆኑ አብዛኛው ሀይል ወታደራዊ አደረጃጀቱ እየተጠናከረ ያለበት ሁኔታ ነው ያለው። በተመሳሳይ ህዝባዊ አስተዳደሮች ፖለቲካዊ ስራዎችንም ጭምር እየሰራን እንገኛለን። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት አጠቃላይ እንደወሎ የሚሰራውን እየሰራ እንደወሎ ደግሞ የሚነሳበትን ጥያቄ ወሎን የተለየ እይታ ውስጥ እንዲገባ ለማድረግ የሚሰሩ ሀይሎች ወይም ቡድኖች እነሱንም በሚገባ ህዝባችንን በሚበጥል የህዝቡንም መሪ በሚወክል መንገድ ስራዎችን እየሰራን እየተከላከልና ለህዝባችን ጥቅም ሲባል ልዩ ልዩ ስራዎችን እየሰራን እንገኛለን። እንደሚታወቀው ወሎን ከአማራም ለመለየት የሚሰራ ሀይል አለ። ወሎን ለሌላ አሳልፎ ለመስጠትም የሚሰራለን በተመሳሳይ ለሌሎች ቡድንም ተላላኪነትን በማስፋት የሚሰሩ ሀይሎች አሉ። እነሱንም በጥብቅ እየተከታተለ አስፈላጊውን ማስረጃ እየሰጠ ይገኛል። ለዛም ደግሞ ይፋዊ መልስ እየሰጠ የሚገኝበት ሁኔታ ነው ያለው። ስለዚህ እዛችን በፖለቲካውም በወታደራዊ አሰራሩ፣ እንዲሁም መሬት ላይ መሬት ላይ ባለው ህዝባችን በሚረዳው ጥሩ ጠንካራ የሆነ ስራዎችን እየሰራ በመሬት ላይ እያስመሰከረ ያለበት ሁኔታ ነው ያለው እና እዛችን በጥሩ ቁመና ላይ እንዳለ ነው እናብራራ የፈለኩት። ምናልባት አሁን አብዛኛውን ከሚዲያ የራቅንበት ሁኔታ አንዳንድ ጊዜ ቁሞ ማዳመጥም፣ ያለውን ችግርም ማየት ከዛም በኋላ ደግሞ የሚያስፈልገውን በሚያስፈልገው ቦታ ላይ ይፋ ማድረግ ስላስፈለገ ነው። ሁለተኛ ደግሞ ለአንድነቱ የተለያዩ ሚዲያዎች ችግር ለመፍጠር ቃላትን በመሸራረፍ እንዲሁም ደግሞ ሚዲያዎች ለአንድነት ዝግጁ ሆኑ በምንልበት ሰዓት በተቃራኒ ደግሞ ሌላ ቡድን መስርተው የሚንቀሳቀሱ ስላሉ እስኪ ለአንድነቱ ሲባል ረጋ እናድርገው ከሚል አንጻር ወደኋላ ራሳችንን ደብቀናል። በሚዲያ ደረጃ ማለት ነው። ሲቀጥል ምናልባት አሁን ህዝባችን የሚፈልገው እከሌን ቀበሌ እከሌን ወረዳ እከሌ አካባቢ ላይ ያለውን ጠላት ደመሰስን የሚለውን ብቻ አይደለም የሚፈልገው። አንደኛ ህዝባችን የሚፈልገው ድርጅታዊ አሰራር መርህ ኑሮት፣ ህግ ኑሮት፣ ወጥ የሆነ አሰራር ኑሮት አንድነታችንን አጠናክረን አንድ ሁመናል የሚለውን የሚጓጓበት ሰዓት ነው ህዝባችን ይህን አንድነታችንን እስክናበስር ድረስ በሚል የተወሰነ ወደኋላ ብለናል። ሲቀጥል ምናልባት ከዚህ አሁንም ያለንበት የጠላት እንቅስቃሴ አንድ ቀበሌ ላይ ከአንድ ከተማ ከአንድ ወረዳ ወይም ከዞን ወጥቶ ክልሉን ተብሎ የሚጠራውን ወይም ደግሞ ስርዓቱ ወይም ደግሞ ይሄ ፋሽስቱ ስርዓት ክልል ብሎ እንደ ዳቦ ቆርሶ የሰጠውን እዚህ ልክ ነው እሱ ያለውን ቦታ ላይ መቆጣጠር ብቻ ሳይሆን ጠቅላላ ሀገራዊ ለውጥ ማምጣት ስለሚችል ስርዓታዊ ለውጥ ማምጣት ስለሚችል ፋኖ ይህንን ማብሰር ስለምትፈልግ መሬት ላይ ያለውን ህዝባችን እያየው ስለሆነ በዚህ ልክ ነው እየጠፋ ነው። በሶስተኛ ደረጃ ህዝባችን ምንድነው አሁን እየፈለገ ያለው ከሚለው ጋር ተገናኝቶ ከዚህ በፊት በፋኖ ስም የሚነግዱ ሰዎች ይህ ስርዓቱም ደግሞ የፋኖን ስም ለማጥላሸት የሚሰራ ስራ ስለነበረ ህዝባችን በደንብ ተመሳሳይ የፖለቲካ ማህበረሰብ ለመፍጠር ጥረት ስለምናደርግ በየቦታዎች በየምንሄድባቸው ከተማዎች ወታደር ፖለቲካዊ ትምህርቶችን፣ ግንዛቤዎችን እየፈጠር ህዝባችን የሚሰጥን አስተያየቶች ደግሞ እየተቀበል ሰፊ የሆነ ውይይቶችን እያደረግን ስለሆነና ይህንን ወደ መሬት ላይ አሰርተን ቀጥታ ወደ ሚዲያ ወጥ በሆነ መንገድ እንወጣለን ከሚል አንፃር ነው። በተጨማሪ ደግሞ ሌሎች ስራዎች፣ ተደራባቢ ስራዎች በመኖራቸው ምክንያት ወታደራዊ ጉዳዮች ይኖራሉ፣ የውስጥ ኦፕሬሽኖች ይኖራሉ፣ ሰነድ ዝግጅቶች ይኖራሉ። የተለያዩ ስራዎች ላይ ተጠምደን ስለነበረ በዚህ የተነሳ ነው እንግዲህ ወደኋላ ዘግይተን የነበረው ማለት ፈልጋለሁ። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን ያመሻሽ ጣና ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።